ጸጋ ያለው አዱኛ የነበርኩት አገር በቋራ ወረዳ ምርት ገለጎ የምትባል ቀበሌ ነበርኩኝ። ግን ያው በጊዜው ሰላም ጉዳይ ያው ገንዘባችን ተዘረፈ። ልጄን ዱባባ ቀበሌ ላይ ገደሉብኝ። ጉባኤ ማርያም የምትባል ቦታ ቀብሬ ተመለስኩ። አሁን ያው ስራም ባይኖረኝ ትንሽ ትንሽ እንጀራ፣ ደረቅ እንጀራ እየጋገርኩ ኑሮዬን አስተዳድራለሁ። ሆቴል ሰራ ነበር። እርሻ አለኝ። ቤቴ የተሟላ ነው። አስር ሄክታር መሬት አለኝ አርሳለሁ። በእርሻ ምርት ነው የምጠቀም ነበር። እዛን ጊዜ በቤቴ ያለው እቃ በሙሉ ተዘረፈ፣ እርሻዬ ምርቴ ተዘረፈ፣ ገንዘቤም ቀረ ሁሉ ነገርም ቀረ። በቃ ጦሙ የሚያድር ሰውም አለ። እኔ ግን ልጄም በዛ ቀረ። ግን አንድ ሆነኝ። አንድ እንጀራ ሽጭ አንድ እንጀራ በልይችራልሁ ምንም አልሆንኩም። ተመስኬን በቃ እየኖርኩ ነው እየኖርኩ ነው ያሉት። ግን በሰላሙ ጉዳይ ሰላም ቢመጣ ሰው ሰርቶ ይበላል። ሰላም እንዲመጣ ይፈለጋል። ሰላም መምጣቱ ለማንም ሰው ይጠቅማል። ለእኛ ብቻም ሳይሆን ለህዝቡ ለኢትዮጵያ ሰላም ይጠቅማታል። ሰላም ከሌለ ወጥቶ መግባት አይቻልም። የመንግስት ሰራተኛ ባለስልጣን ቢሆንም መግባት መውጣት አይቻልም ሰላም ሲኖር ነው። የሰላም ጉዳይ በጣም አሳሳቢ ነው። ሰላሙ እንዲመጣ እኛ ምን ፈልጋለን? የመንግስት ሰራተኛ ሙኖም በግቢ ያድራል። በግቢ ተቆፍቁፎ ይገደላል። መሆንም የለበትም እኛ እኔ በኖርኩት እኔ ባደግኩት ሰዓት እንኳን በዚህ እድሜ የመንግስት ሰራተኛ ደነዋል ጤና ይስጥልኝ ሲባል እንጂ ሲገደል አይቻልም። ሹፌሮች ወጥተው አይመለሱም፣ ይታገታሉ፣ ይሞታሉ። መኪናው ቁሞ ሌላ ሹፌር ይዞት ይመጣል ይህ እንዴት ነው የሚቀረው? እንዴት እንዴት ስታየዋለሽ? አሁን ይሄ የሰላሙ ጉዳይ ጎንደር ስሟ ነው። ጎንደር ግን ሰው ሳይገደልባት ያድርግ። የሰላሙ ጉዳይ አሁንም በጣም አሳሳቢ ላይ ነን። ለሰላሙ ጉዳይ እንዲፈጠር እኔ ደስ ይለኛል። ሰላም ተለለ፣ ልጆቻችን ደርሰው አይመለሱም፣ ወጣቱ ሁሉ አይገባም። እኔ አገር ሰላም ቢሆን አገር ሰላም ቢሆን በሌላ ቦታ ወደ በረሃ ወጣ ብዬ መሬት ተቀብዬ እርሻርሸ በቃ ፍየሎች፣ ላሞች አረባለሁ ብዬ እመኛለሁ፣ ሰላም ከሆነ። ሰላም ካልሆነ ግን መክረምም አይታወቅም እንጃ፣ እንግዲህ ፈጣሪ ነው ስ ያውቅ። ሰላም በብር አይገዛ ባለ ሀብት አይገዛው። አሁን ድሀ እንዲሁም ተሜዳ ላይ ያድረ፣ ሀብታም ግን ሜዳ ላይ አድርግ፣ የግንባር በር ይዘጋል፣ የኋላ በር ይዘጋል የለም ተቆፍቁፎ ሞተ። ለዚህ ምን መፍትሄ ነው የሚመጣ? ለዚህ መንግስት አስተያየት መፍት ይፍጠል ነው ምመኘው። ለኢትዮጵያ ሰላም እመኝላታለሁ። ለሁሉም ሀገር ለወጣቱ እንዳይሞት እንዳያልቁ ልጆቻችን፣ ትውልድ ባዶ እንዳይሆን ነው የምፈልግ። የማይደረግ ስራ የተሰራ። ወንድማማች ነን ነኝ። ምንም ይሄ ዝም ብሎ በቃ በጊዜያዊ በቃ ፖለቲካ ያረማመደው ነገር ሆኖ ብዙ ነገር ተሰርቷል። እንግዲህ ይህ ነገር ቀርቶ ሰላም ቢመጣ ደስ ይለኛል።